ፕሮብለም ያላት አይደል? እንዴ ልትሞት ነበር እኮ እና እኔ መድኃኒቱን ሆን ብዬ ያስቀመምኳት በአንቺ ስላልነት ልጅ ጠሞታ የነበረው አንተ ሰውዬ የምታዘኝን በጠቅላላ ሽሺ ስል ሞግዚት ታረከኝ እንዴ! ጭራሽ ምንም እንዳላደረገ ሰው ደረትሽ ነፍተሽ ትከራከረኛለሽ። እኔ ኮ በጣም መረርኝ እንዴ እሷን አምስት ደቂቃ ብትይዛት ኖሮ ምን ያህል እንደምታማርር ታውቃት ነበር። አይገባችሁም እንዴ ለእሷ አታስበ? ምንስ ቢሆን እንዴት እሷ ማየት ያቅጥሻል? ምን ናንተ በጣም አሽቃበጥክ። ምንም ነገር ስትናገረኝ ኮ ዝም ምልም ይሄጃ ስለሌለኝ ነው እንዲህ እኔ እኮ ከአንተ ምንም ፈልጌ አይደለም ሽውን ሂጅ በቃ ደሜን አታፊው እኮ ወደዛ አታካብድ እንዴ ምን ደሜ ደሜ ትላለህ የአንተ ደም ብቻ ነው እንደሚፈላው የሁላችንም ደም ይፈላል እሺ ቆይ የምለምንሽ መስሎሽ ነው አትለምነኝም ሲጀመር እስከ ዛሬ እኮ በአንተ አልኖርኩም እሺ ገሌን ሸጪ እንጂ ደግሞ ለፕሮሰስ የብዬ ነበር እዚህ የምሰቃየው ከዚህ በኋላ ግን ሌላ ከተማ ሄጄ ቢሆን እኖራለሁ እሺ ተመልሼ ስራ እንሰራለን እንደተሰበርሽ ይገባኛል ግን አልገባ ያለኝ ነገር ቆይ ምን ተባብላችሁ አንቺ እና ያቺ ጓደኛሽ የምትሉኝ ማርም ሲበዛ እኮ ይመራል እዚህ እንዴት ነው እኔ አላስወጣሽም በቃ አስወጪኝ እኮ ነው የምለው እዚህ አልፈልግም በቃ አስወጪኝም እኮ እሺ፣ ተረጋጊ። እልል በሉ እሺ። እዚህ ለዛሽ ጓደኛሽን ንገሪያት። ሁላችሁም ንቀን ስጠብቁት አልነበር? ያው ሄድላችኋለሁ። እሽ ምንድን የሆን ንገሪኝ። አውቃለሁ፣ ሁሉም ሰው ጥቅም ነው የሚፈልገው። አንችን ብትሆኝ የፈለግሽኝ ያቺ ጨለሌ ያቺን ጨለሌ ልጅ እንዲዝልሽ ብቻ ነው አይደል? ለጥቅማችሁ ብቻ ነው የምትፈልጉኝ፣ እንትስ አይደለም እስኪ ንገሪኝ። እኔም እኮ ሰው ይርበኛል። አንድ ቀን እንኳን እንደ ሰው ቁጭ አርጋችሁ እስኪ ምን ሆነሽ ነው ምንድን ነው የከፋሽ ብላችሁ እኔን ጠይቃችሁኝ ታውቃላችሁ? አታውቁ ሁላችሁም ለአራት ነ ከሰው ቆጥረሽኝ ከሆነ መቼ ነው አንድ ቀን እንኳን እህትሽ እንዴት ናት ደህና ናት ወይ ብለሽ ጠይቀሽኝ ታውቂያለሽ? አየሽ፣ አታውቂኝ። አንዳችሁም የሆነ እኔ ህይወት አያሳስባችሁ። እኔ እንደዛ ስጨነቅ አንድ ሰው እንኳን የጠየቀኝ ሰው የለም። እሺ በጣም ይቅርታል ነው ግን፣ በቃ ቢያንስ ገብተን እናውራ። አየሽ፣ አይደለም እናንተ ያልሰጣችሁኝ ፍቅር ነው ከንየ እሰኑ ወደ ናሆም ቤት ሄዳ ነበረ ምሩ ከእሷ ቤት እንዳለች ና ስለ ደህንነቷ እንድታሳውቀው አምርታ ነበር ናሆም ከእሷ ስላለች ከነገረችው በኋላም ምግብ በደንብ ኳበላ ምባ ክሽተን ከባከቤት የመከራት ነበር አታስብ አትጨንቅ የሚል ሀሳብም ሰጥተዋለች ልቡ እንዲያርፍም አድርገዋለ ሰኑ ግን እኮ ካላየዋት ምንም ልቤ አያርፍልኝም ምን ይመስልሻል እጃ ይቻ የሚል ሀሳብ መቅርቦላት እሺ ብለው እንግዲህ ወደ ሰኑ የት እንዲመጡ ሆነዋል በሌላ በኩል ሌናና ቤቲ ከሌና ክላስ ሆና እንግዲህ ቤቲ በኪራ ስም ሙድ ልታደርገዋለች ማለት ይቻላል። ኪራ ኪራ ኪራ እያለች እንግዲህ ከግድግዳው ላይ እየጻፈች በናያለች። ሌና ሌላ ማየቻትና እንዴ ምን እየሰራሽ ነው አለቻት። ኪራን እየጻፍኩን ነው። የዛ የዛ ማለምነችሽ ላይ አተነቀሸውም ማለቻት። እንዴት እንደሚነቀስ ታውቂያለሽ እንዴ ብላም ጠይቀች። እረ አላውቅም። እሱም ባውቅማ ከዚህ ምን አስጎለተኝ፣ እኔ ስራ አልሰራም ነበር አለች። በቃ እንደውም ኬራ ሲመጣ ማ ወሰደኝልና እነቀሳለሁ የሚል ሀሳብም ይዛ ወጣች ወደ ውጭ። ሊና እንግዲህ ይቺ ጮሎ ላይ ደግሞ ኳሁ ሊና ናት ያለች ብላ ልታስገድለኝ እንዳይሆን ተላለች። ሌናም ወደ ሳሎን ቁጭ ብላ ነበር። ክብሮ መሄድና ሰላም ማለት ወንድም የለም ኬራ አለ እኔ ምልህ እሻንች የምትኝ የአባት ልጅ ኬራ ነው አይደል ብላ ጠየቀችው፣ ቀስ አድርጋና ለስለስ አድርጋ ነበር የጠየቀችው። ክብሮምም ያምሻል እንዲህ አላት። እኔ ነገር እንደ ጠላ ጥንስስ ማሳደር አልችልም፣ አለች ስታወራ ሰምቻለሁ። አባትን እንዳገኘው ብለዋለች። ማወቂያ ሽንሳ እያለ እየተነጫነጨም ነበር ክብሮም። ክብሮምን በቁጣ እንግዲህ ሌና ዝም ብለሽ እንደፈነጠ ዛህያ ና ሆዱ እንደሞላበት አትጩሂ፣ ወሬ ፍለጋ አትሩጭ ብሎ እንግዲህ ተናግሯት ነበር ሄደው። ሌናም እኔ ንኳ እያልከኝ ብላ ተቆጣች። ሌና ክብሮም የደበቀውን ነገርማ አደርስበታለው እያለች እየተፈካከረች ነው። በሌላ በኩል እነ ምሩ ካግን ቤት መልስ ተመልሰው መጥተዋል። ምሩን ድንገት ሲያዋት ተዘራ ነበረና እኔማ እየሄደች መስሎ የነበረ እንደ ጎዳ አምላኳ ቅዱስም ታዲያስ እንዴት ነው እንዴት ነው በዚህ አጭር ጊዜ ውስጥ ቤት የቀየርሽው እያላት ነበር። ሰኑን አንድ ሁለት ሳምንት ሆነኛል በማለትም መለሰችለት። ቅዱስም ካመጣቸው በኋላ በቃኝ ልሂድ፣ የቤት ልጅ እንዳልሆንኩ ታውቃላችሁ በማለት ተለይቷቸዋል። ናሆም ከዛ በፊት ምን ላምጣላችሁ የሚል ሀሳብም አቅርቦላቸው ነበር። እነሱ ምንም አንፈልግ፣ በልተናል፣ ጠጥተናል አሉም። ተኑም ደውላ ለጽናት የተፈጠረውን ነገር አሳውቃታለች፣ መሩ እንደወደቀች እና ትንሽ እንዳመማት። ጽናትም እሽ መጣሁ ብላ ወጣለች ከቤት በርጋ ወጣ ስትል ግን ቤት ቁጭ ብላ ነበረ። አንቺ ጠሰኛ ደግሞ እዚህ ምን ትሰሪያለሽ? አለቻት። ቤት ውስጥ እኮ የሚያጫውት አይሳጣ፣ ከዚህ ጋር በር ላይ ያሉትን ልጆች እያየሁ ልጫወት ብዬ ነው አለቻት። ቀጥ ብለሽ ግቢ እንዳትወጪ፣ ወይስ ደግሞ እንደባለፈው የሆነ ነገር እንዲፈጠር ነው እዚጋ የተጎለት ተቆለጥሽው? አሁን ቀጥ ብለሽ ግቢ አለችና ወደ ውስጥ አስገባቻት። ከግቢ ውጭ እንዳትወጣም አስጠነቀቀቻት። ናሆምና ቅዱስም መንገድ ላይ እየሄዱ እንግዲህ ናሆም ምን እንደተፈጠረ ጠይቆን ነበር እና ቅዱስ ናሆም እያስረዳው ነው። እናቴ የልብ ኬዝ እንዳለባት አታውቅም ነበር ምሮ አሁን ደግሞ አውቃ በጣም ንብር የተናገረችኝ ተናገረችኝ እናቴን ከኔ በላይ ደግሞ ምሮን ሳትነገራት አቅርም ማለ በጣም ከባድ ነው። በቃ ይዞ ተጽናና ይሄረው ነበረ ግን ደግሞ መጨነቅ የለባትም ምሮ ብሎ ሀሳብ ሰጥቶታል። ዋክ ምሮ እኮ በጣም የምትጨነቅ ሰው ነሽ፣ ሀሳብነች ነበር መባል ያለባት እንጀራ እንኳን ስበላ ጥርሱን አምሞ ወይስ እንዴት ነው ብላ የምትጨነቅ ልጅ ነች ብሎም ነገረው። ቅዱስም በጣም እየሳቀ ነበረ። ጽናትና ኪራም ወደ ምሮ ለመሄድ ዝግጅት ላይ ናቸው። መንገድ ላይም ተገናኝተዋል። ኪራም በጣም ቆየው ብዙ አይደል ቅርታ እያላት ነው። አልቆየም የው ደግሞ ቤትንም እንግዲህ ብቻዋ ነው ጥያት የመጠው፣ ተለው ሄደን ተለው መመለስ አለብን። አጅሬት መቼም የኔ ነገር ጠብቃ የሆነ ነገር አበላሽታ ነው ማገኛት እያለች ነው ኒና የለችም ብሎ የሚጠይቋል። እሷማ አለች ብለዋል። ቤቲም እንግዲህ ብቻዋን እየዘፈነች ነበረ። በበጋ ምናምን እያለች በምሽት ጽናትና ኪራኔን አይተን ተቆጣች ወይ ግጥሞ በጣም ነው የሚያስቀው። የመጨረሻው ግጥሟ ግን ያስቃል። እኔ እና እሱን አይታ ጽናት ተቆጣች የሚል ግጥም ነበር እየገጠመች እና እየዘፈነች ያለችው። መጣችና ሌላም ደግሞ ደራሲ መሆንሽልኛል አለቻት። አዎ እንደውም ቆይ አዲስ መዝሙር ያለኝ እሱን ላካፍል ስትላት አረዘን ቤቲም እንግዲህ ጨበሪት ግን ለምንድን ነው የምታስደነግጭኝ? እያለቻት ነበር ሊና። እኔ በጽናት ቦታ ብሆን እንግዲህ ቋንጣ አድርጌ ዘልዝይ የነበር መበላሽ እያለቻት ነው። እንደው እብድ ይሆንሽ ይለች እያለቻት ነበረ። እንዳታለቀስ ብላም ቀስ በላም አይ አንቺ አይደለሽም እብድ እኔኔ ብላታለች። ቤቲ ድንገጭ ውሃም ከፊቷ ላይ እንግዲህ አስደንግጣታለች። አታለች ሊና ኪራና ጽናትም ወደ ምሮ ቤት መጥተው የተፈጠረውን ነገር ሰኑ አንድ ባንድ አስረድታቸዋለች። እሷ መድኃኒት ልትገዛ እንደወጣችና ስትመለስ ደግሞ ራሷን ስታ እንዳገኘች ታሳውቃቸዋለች። ወደ እናንተ ልንመጣ ብለን ከእንግዳ ላይ እንግዳ መጨመር ይሆናል ብለን ቀረን አለች። ጽናትም እናንተ እኮ ለእኔ እንግዳ አይደላችሁም ብላለች። ያው ናሆምም ቅዱስ እንሸኛለሁ ብሎ በዛው ቀረ አለች። ጽናትም እስኪ ልያት ብላ ወደ መኝታ ክፍል አግብታለች ምሩን ለማየት። እሷም ተኝታ ነበር። ናሆም ተጨንቋል። ቤቲም እንግዲህ ወደ ሊና ክላስ ሄዳ እንዲህ ቤት ውስጥ ማንም የለም ብቻዬን የት ጥሎኝ ሄደው ነው እያለች መድኃኒት ታገኛለች እና ይህን መድኃኒት ማ በቃ በለዋለሁ ወስደዋለሁ፣ እና ከዛ እንደፈለገኝ እሆናለሁ እያለች ነበረ። የምን መድኒት እንደሆነ ባነቅም እንግዲህ ይዛለች። ሊና ምንድን ነው እዚህ ውስጥ የወሰድሽብኝ? ቃል እንደባለፈው ምንም ነገር እንዳትወስድ አለቻት። ቤትም ደብቃ ይዘው ነበር እና ምንም የለም አለች። ለማንኛውም ወደ ሳሎን ሂጂ እና ከዛው እንፋጠጣለን አለቻት፣ እና ወደ ሳሎን እንድትቀመጥ አረገቻት። ናሆም እና ኪራም እንግዲህ ስለተፈጠረው ነገር እያሰቡ ነው። ኪራም አታይም እንዴት የኔ ህይወት ራሱ እንዴት እንደተመሰቀቀለ ተናወጥን እኮ ህይወቴና፣ አይዞ አንዳንዴ እንደዚህ ነው ይለዋል ናሆምም። ተመስገን ከምክር መስማት ወደ ምክር ልገሳ ገብታ ልያለ እያሞገሰው ነበር። ቤቲም እንግዲህ ግቢ ላይ ቁጭ ብላ ነበረ እና ከብሮም ሰላም ይላታል። ኪራ ለምንድን የማይመጣ ብላም ጠይቀው ነበረ እሱ እኮ ስራ ስላለው ነው በዛ ላይ ደግሞ ላንች ምግብ የሚገዛበት ሁሉን ነገር ማምጣት አለበት ለዚህ ቤት እሱ ስለሆነ ያለው እያለ እያስረዳን ነው። ይህን ምኮ ታዲያ ስራ ቦታ መውሰድ ይችላል ሲላት ስትለው አይቻልም ብሏታል። እንዲሁም ደግሞ ህጻናት እኮ ትቆጣኛለች አለች። በባለፈው ለምሳሌ አንድ ድስት ወጥ መሆኑ እንግዲህ ታቀፋሽ ሰባይ ነበረ። የራሱ ጥፋት ነው ብሎ እንድታመን አድርጓታል። ለዛ ይቀርታ ወጠፋቴ ነው ብላለች። ምግብ ሲሰራ እኮ ላንች ብቻ አይደለም ለሁሉም ታስቦ ነው የሚሰራ ብሏታልም አሁን ጥፋት ሽናምነች ስለተቀበልሽ የሆነ ነገር ጋብዙሻለው እንወጣ ቢላትም ቤቲ ፍቃደኛ አልነበረችም ለመውጣት። ጽናት እንዳወጭ ላኛለች አለች እና ጨዋች እሷ ኮ ብቻሽ እንዳትወጭ ነው እንጂ ያለችሽ ከሰው ጋር አይደለም ማለት ቢሆንም አልሄድም አለች። ቸኮሌት የጋብዝሻለሁ ቢላትም እምቢ አለች። እስትሮበር አለኝ፣ ቸኮሌት ደግሞ ውድ ነው እያለችም ነበር። እንግዲህ ያስትሮበር መድኃኒቱን እንግዲህ አሁን ሽምጠጣርጋጠጠታ በኋላ ደግሞ እነጽናትና ኪራን ችግር ላይ ለጥላቸው ይመስለኛል። ሴቶቹም ተሰባስበው እንግዲህ ምሮን ምግብ እየሰራ ነው አለ ትላለች ሰኑ በኮሰረት የተዘጋጀ ወጥ አለ እያለቻ ነው። ስለ ክብሮም አንስታ ነበረ እንዲህ የነገር ደርቷ አላለች። ጽናትም እሱ የወሪያችን አንዱ አካል ከሆነ ቆይቷ አላለች ሰኑ ማረኔ ከፈለጋችሁ ለምን ቤተ ሙከራ ወስዳችሁ ጥናት አታረጉበትም አለች። ወንዶቻችሁ ምንድን ነው ድምጻቸው ጠፋ በማለትም ጠይቀች ሰኑ ጽናትም ንቅቅ አርጋቸዋለች። በባህሎቻችን ለቀቅ አድርጌ ስትባል እንግዲህ ሰኒ አይዟችሁን የማሁን ከእናንተ እኩል ሁኛለሁ ነው ያለች። እውነት ነው አሁን ከእናንተ እኩል። እንግዲህ ፍቅር ይዟታል። ክብሮም ወደ ሰኑ ቤት ሄዷል። ቤቱን ፏፏ አድርግ እንግዲህ ሰርፕራይዝ ላዘጋጅላት ብሎ ሸረን ጉድ እያለ ነው። ቤቲና ሌናም ቁጭ ብለዋል። ቤቲ እንግዲህ እያስፋቃት ነው። ሌናም እንግዲህ ምን ሰርቀሽ ነው ሌቦ ውሃ ጠጭ እንጃለቻት። እሽ ብላ ለመነሳሰት ሞክር። ምንም እየተንቀሳቀሰላት አይደለም ሰውነቷ ምን ሆንሽ ስትባል ሰውነቴ እየታዘዘልኝ አይደለም አለች። ሊናም ልክኛ እንደምናዝሽ ነው አይደል አልሰማም እንደምትይው አለቻት። ሊናም እንግዲህ መዘዝ ስታበዛባት አሁን የሁሉ ነገር ውሃም ጭሌ ለማለት ነው አይደል በቃ እመጣልሻለሁ ብላ ተነስታ ሄደች። ሊናና ቤቲ ፈታ ያደርጋሉ፣ ጨለሌ ጨበሬ ይባባላሉ። ጽናት እና ኪራም መንገድ ላይ የደነሱ ይገኛሉ፣ እንዲሁም ሳቅ በሳቅ ሆነዋል። ሰኑም ወደ ቤቷ ስገባ ቤቷ ሞቀ ሸብረቅ ብሎ እና በአበባ ደምቆ ነበር ያገኘችው። ተደስታም ነበረ ማን አለ ቤቴ ነው ወይስ አይደለም ብላ ግራ እስከምትጋባ ድረስ ክብሮም መጣና አዎ ቤቱ ያንቺ ነው የኔ ቆንጆ በጣም ነው የምወድሽ ብሎ እንግዲህ አበባ ሰጥቷታል። እሷም አመሰግናለሁ ደስተኛ እንደሆን ስላደረግከኝ እያለችው ነው። እሱም በህይወቴ ለሰጠሽው እንግዲህ ደስታ በጣም አመሰግናለሁ ይላታል። እንዲሁም እኔ በህይወት እያለሁ እንደዚህ በቃ ውሃ ሽብርቅ ድንቅ አድርጌ አኖረሻለሁ እያላት ነው። ሊናና ቤቲም እንግዲህ እየተዳረቁ ነው። ውሃውን ሰጠቻት። ነገር ግን ደፋችሁ ተወለውያታለች ብለን እንግዲህ ጨዋችባት። ቤቲም እንግዲህ ራሴን አሟኛ ላይ እያለች የወሰደችው መድኃኒት ስላለ ራሷን ስታ ወድቃለች ሶፋ ላይ። ሊናም ተደናግጣ ነበር። ሊናም በጣም እየተርበተበተች ነበረ። ወይኔ ጉዴ ምንድን ነው ማድረገው? አለች ቤቲም እንግዲህ ራሷን ስታ ወድቃ እንግዲህ አፏ ምንድን ነው የሚባለው አረፋ በአረፋ ነበር ብቻ የወሰደችው መድኃኒት ኃይለኛ ነው መሰል ከብሮምን ምራቱ እንዴት ነው ብሎ እየጠየቀ ነው። ሰኑን ለሰኑ የሚደወል ና ሰኑ ትሄዳለች፣ ፍቅራቸውም ይቋረጣል። መጫወቱ ናሆም ስልክ ደውሎ ነበር በሌሊት ና ስለ ቤት የሰማ ምሩም ካልሄድኩ እናት በእኔ ምክንያት አንድ ነገር ከሆነች እኔ ይቅር አለለም እያለችው ነው። አይ ቤቴና የሀገር መድኃኒት ቅማ ልትሄድ ነበር ይችናለም ቸውቸው ለትላት ነበረ ሲላት በቃ ነገ ተባብለው ለመተኛት ተዘጋጅተዋል። ኬራም እንግዲህ በአንቺ ምክንያት ነው እንደዚ የሆነች እያለ ከኔ ላለ ይጮህባታል። ሊና እኔ ሞግዚታችሁ ነኝ እንዲህ ሁሉን ነገር ሽሽ ስላልኳቸው ሁሉን ነገርማ ወደ እኔ ማዞር የለባቸውም አለች ፅናት መጣች። ምንድን ነው የምትዳረቁት አለች። ኔ በሳሽን ያሽሊ ብላታለች። ወደ መጣውበት እሄዳለሁ ብላለች። እንግዲህ ሊና ትሄዳለች አትሄድም? አብረና ያለን። ሰላም ጤና ይስጥልኝ፣ ቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክሪብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።